የደረሰውን ድርሻውን ሶስት ቦታ አካፍሎት አንድ ሶስተኛውን ለራስ ለቤተሰቡ ይመግባል። አንድ ሶስተኛውን ጎረቤቱን፣ ጓደኞቹን ጠርቶ ቤት ይጋብዛል። አንድ ሶስተኛውን ደግሞ ለድሀዎች ቤታቸው ይልክላቸዋል። ቤታቸው ጠብሰውም ከትፈውም በፈለጉት መልኩ እንዲበሉ ይልክላቸዋል። በዚህ መልኩ ነው ከኡድሒያ ጋር ተያይዞ አንድ መረሳት የሌለበት ነገር ምንድን ነው? በእስልምና ንጽህና በጣም ትልቅ ቦታ አለው። ይሄ በእርድ ሲታረጥ አንዳንድ ቆሻሻዎች፣ ደሞች፣ የተለያዩ ፈርስ ነገሮች ሊፈጠሩ ይችላሉ። ይሄ አነዛፈቱ ሚነል ኢማን ነቢዩ ሰለላሁ ዐለይሂ ወሰለም ንጽህና በጣም ከኢማን ይቆጠራል ስላሉ እያንዳንዱ ሙስሊም ማህበረሰብ ሌላ ሰው አዜ ማድረግ አለበት። አልሙስሊሙ መን ሰሊመል ሙስሊሙነ ሚን ሊሳኒሂ ወየዲሂ ነው ያሉት ነቢዩ። ሙስሊም ማለት ከሱ ከ ከሱ አዛ ከሱ ችግር ሌላው ሰው ሰላም የሆነ ሰው ነው ሙሉ ሙስሊም የሚባለው። ስለዚህ እኛ አርደን በጣልነው ቆሻሻ ሙስሊም ማህበረሰብ አዜ መባል የለበትም። ሌላ ጎረቤቶቻችን አዜ መባል የለባቸውና በስነ ስርዓቱ ያረዝነውን ተረፈ እንትን ስጋውን በስነ ስርዓቱ የሚቀበርም ከሆነ መቀበርም መወገድ ባለበት መልኩም ማስወገድ አለበት። የስልጤ ዞን እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አብድራሂም አህመድዲን አረፋ በሙስሊም ማህበረሰብ ዘንድ በጉጉት የሚጠበቅ ትልቅ ሃይማኖታዊ ክብረ በዓል መሆኑን አንስተው በዓሉ በመተጋገዝ ማሳለፍ እንደሚገባም አሳስቧል። የዛሬ ዋናው የሀጅ አርካን ዛሬ የሚፈጸምበት ቀን ስለሆነ እኛንም ሌሎቹም

የወራቤ ከተማ አስተዳደር ዋና ከንቲባ አቶ ያሲን ከሊል በበኩላቸው በዓሉን አስመልክተው ባስተላለፉት መልእክት በአረፋ ወቅት ከሃይማኖታዊ አስተምሮ የተገኙ ሴቶችን በማጠናከር በሀገር እድገትና ልማት ላይ አስተዋጽኦ ማበርከት እንደሚገባ አሳስበዋል። የአረፋ በዓልን ለማክበር ከተለያዩ ሀገሪቱ አካባቢዎች ወደ ዞኑ የሚመጡ ተወላጆች በዞኑና በወራቤ ከተማ ልማት ላይ አሻራቸውን እንዲያኖሩም ነው ከንቲባ የጠየቁት። ለትውልድ በማሸጋገር የሀገራችን መንግስት የጀመረውን የልማትና የስላም ውጥኖችን ለማሳካት በሚያደርገው ርብርብ እንደ ሙስሊም ማህበረሰብ የዜግለ ግቤታችንን መወጣት ይጠበቅብናል። የዘንድሮን አረፋ በዓል ከቤተሰዎቻችሁና ከወዳይ ዘውዶቻችሁ ልታከብሩ ወደ ወራዊ ከተማ የመጣችሁ እንኳን ደሆን መጣችሁ እያልኩኝ ቆይታችሁ ሰላም እንዲሆን ከተማችንን ዙርዙር እግላችሁ የምታዩበት እንዲሁም ቀልባችሁ ወደ ወራቤ ያላሰብም ወደ ወራቤ እንድታስቡ የሚሆንበት ወራቤን ለልማት ቦታ ወስዳችሁ ያላልማችሁ ቁጭት ውስጥ ገብታችሁ ለልማት የምትነሳሱበት ጊዜ እንዲሆንላችሁ እየተመኘ በወራቤ ከተማም አልሚዎችን ለመቀበል ከመቸውም ጊዜ በበለጠ ዝግጁ መሆኗን ለማስገንዘብ እወዳለሁ። የወራቤ ከተማ አስተዳደር በከተማዋ ለሚሰማሩ የኢንቨስትመንት ስራዎችና ለሚሰሩ የኢንቨስትመንት ስራዎችና ሌሎች የልማት ተግባራት አስፈላጊውን ድጋፍ ለማድረግ በቁርጠኝነት እየሰራ እንዳለም ዋና ከንቲባው አስረድቷል።